እሽማ ቤታዬ፣ በዚህ አጋጣሚ ሻኔል ቦርሳ አርጋይቻት። ቱርክ የመጣሽ መሰለሽ፣ ከቱርክ የመጣሽ ነው የመሰለኝ። ሻኔል ቦርሳ አርጋይቻት እኮ ነው። ማርያም፣ እንዲህ ቤታ ቱርክ መጣች እንዲያልጉኝ እኔም ብያለው ግን በአጠቃላይ ኦል ኢን ኦል ጡታ ነሰርታለች። እና ጡታ ቆንጆን ያሰራችው ዶክተሯን ፈልገዋል ብትነግረኝ ደስ ይላል። አሁን እኮ መቆም ጀምራለች እኮ ትቆማለች። በስነ ስርት አትቀመጥም፣ አትቀመጥም መቆም ጀምራለች። አይ ቤታ ዩ አትቀመጪ፣ አሳያቸው፣ የታበት አሳያቸው። ላላየው እንግዲህ ቤታጀሽ ምናምን ብር አታለች። በእርግጠኝነት ግን ትንሽ ከኋላ እዚህ ጋር ማስመጠጥ አለበት አይ ቲንክ ማለት ማሰራፊያ እስካልቀረ ትሪ ሲክስቲን አይሆንም። ያሰራችው ይመስለኛል ታሚ ታክ እና ጡቷን ማሚ ሜኮቨር ነው የተሰራ። ወፌ ቆመች ይሏታል፣ በኮመንትን የሚያስቁኝ ወፌ ቆመች ይሏታል። እና በጣም ነው ምስቀው ማርያምን። በነገራችን ላይ ቤታ እኮ እንደዚህ አልነበረችም ድሮ ኢንስታግራም ላይ ማለት ነው። ኮኪ እንጨፍር ነበረ እኮ ከቤታ ጋር ግብዳቂት ነበራት። ግብዳቂጥ ነው የነበራት እንጂ ይሄ ጦቴ የላት ቦጫ አልነበራትም እኮ አሁን እኮ ነው። እኔ እንጃ እንዴት እንደሆነች አላቅም። ያ አንዳንድ ያው ይመጣል ውፍረት በተለያየ ነገር ድንገት ወይ ዲፕሬሽን፣ ስትረስ፣ ኢንሱሊን። እግር አላት እንዲ ይላል ዞይ። ወደፊት እንተዋወቅ። እንዳትወድቂ ተጠንቀቂ። ማንአልተሰራችም አይ ተሰርታለች ማሪ። እንዴ አይናችን ምን እኛ ንትንነን ቦርነን እንዴ ቀጥ አትልም ግን ተጎነብሳለች። አሁን ነዋ፣ እስከሚድን እኮ ነው። ሲሻስሎ እስኪድን ነ ዋጋ ስቁስል ለምን ይሄኛው ሰርጀሪ እንትን ታሚታት ሲሆን፣ ሁሉም ለዚህ ነው የሚሄዱት። እንደዚህ ብለ ለም ቀጥ ስትሉ ያማቸዋል፣ እንደዚህ ይሳባል ቆዳክ አው እና አይለ አይላይክት ዘ ወይ እኔም ወድጃዋለሁኝ። እንዲ አሪፍ የተሰራችሁ፣ ኢንሳይክሪፍ የተሰራችሁ። እኔ አልቃወምም። ሰው ሰርጀሪ ቢሰራ ለምን ባልተቃወም? ምክንያቱም በጣም ነው ያማረባት። ኢንሴኩሪቲ እኔ አሁን ጡቴን በጣም ሰው እንትን ይለኛል ሁሌ ሰው አይን ውስጥ። እኔም ራሴ አንዳንዴ የሆን ዲስኮንፈርት ይሰማኝ የለም አይውሽ ብሰራው ምናምን እላለሁ። የዝሆነ ኦፕሬሽን ብቻ ነው ያልተሳካላት፣ እንደትኛ ወደ ላይ ያደረጓ። አንድ ጡቷ እኮ እዚህ ጋር ነው የሚደርሰው፣ ከዚህ ተነስቶ እዚህ ጋር ብታዩ ጡት ማሳይዘ ሲሆን ብሮጥ ነው ሚለ ብሮ። ዝሆን ብቻ ነው ያልተሳካለት በዚህ ምድር ላይ። አልተሰራችሁም እኮ ጡ ገንዘብ አልበቃትማ። አልተሰራችሁም ለጡቷ ዝሆን እኮ የተሰራችው በጣም ችፕ ሰልጀሪ እንደሆነ ታውቂያለሽ እባክሽ። ለምን በይ ለምን በይ እንደ ፖስቸሩ አልተስተካከለም። ኤክስፔንሲቭ እኮ ፖስቸር አሁን የቤታ ተሰራች ከተባለ የቤታ ያምራል። በጣም ነው እንደ የቤታ ያምራል። የቤታ ፕሮጀክት ነው የተሰራችው። እንዲሁ ስጪኝ ቁጥርሽን ቁጥሩም ስጭኝ የዶክተሩን። ድንገት እንዲሁ ብር አጠራቅሚ። ንጋይስ ብር ላጠራቅም ለሰርጀሬ አሁን እየከሰው ስለሆነ ያ መሰራትሽ ካልቀረ ግን የነ ኪም ካዳሻን ፋሚሊ ስታይል ብትሰሪው። ኧረ እባክሽ፣ ቂጣቸውን አውጥተውታል። እነሱም እንዴት ነው ቂጣቸውን የሚያወጡት እንዴ? ቀንሰውት፣ የለም እንደ ድሮ እኮ እንደዚህ ግብዳ ቂጣ ፋሽኑ አልፏል። ይሱ እንደ ቂጧን ቀነሰችው እንዴ? ታዲያ አስነቅለዋለች። በኢየሱስ ክርስቶስ ስም የመንቀሉ አለፈ እኮ የስኛ ቄጥ ፋሽን እ የቄጥ ፋሽን አለፈበት። እንደ ቆየ ጓደኛ እግዚአብሔር ይመስገን ቄጥ የሌላ ሰዎችወይ ምሪ ቂጤን ላሳድግ እያልኩ ብታይ መከራዬን። እንዳትሳድጊ ፍላጣስ ነው አሁን። እነሱ እኮ እንደዚህ እንትን ስሊም ሆነዋል። ፍሬ ግን ምን አይነት ሰው ነሽ? ምን አደረኩሽ? አንቺ ደንቆሮ፣ እናንተ ምድረ ገረድ እዚህ መጣችሁ። የሰው ገረዶች፣ አንድ ሰው እንዳይናገረኝ ምድረ እከግ ሞጋውት ይላል ሰው። ለምንድን ነው የሰው ገረድ የሚሆነው? ሰው በራሱ ጊዜ የሰው ገረድ ይሆናል እንዴ። በጣም ከባድ ነው። አያደርስም ነው መቤቴ። አይባልም። እኔ የሰው ገረድ ነው ያልኩት። ገረዶች ይለያያል። ገረድ ማለት አሁን እኔ ሰርቼ ነው የምኖረው። ተያት ስራ ጀመራቸው ጀመራቸው እኔም እኮ ገረድ ነኝ እኮ ተቀጥሬ ነው የምሰራው። ግን ገረድ ያልኩት ምንድን ነው የሚባለው? ኮኪ ንገሪያቸው። የሰው ገረድ ለሰው አታሽ እንትን በራሳችሁ። ለሰው አታሽ ቃብጡ፣ ለራሳችሁ ኑሩ። ታፍ ማለት ተቃጥሙ፣ በራሳችሁ ኮንፊደንስ ይኖራችሁ። ምድረ ዲቃላ እንዴ! ማንም እኮ ዞር ብሎ አያችሁም። እናንተ ሰው አግዛችሁ ስለተሳደባችሁ ያሳዝኑኛል። በጣም ምስኪን ጅጅ ሰራችልሽ፣ ምንን ነው ምሰራልኝ? ይቺ ደንቆሮ ማይም ጅ፣ ምን ምግብ ነው ምሰራው? ደባስ ሲያስጠልኩ ሲያሽቀብጡ፣ ደግሞ ላይክ ማሽቃበጥ ይወዳሉ። ለምንድን ነው የሚያሽቀብጡት? አሁንማ በገዛ እጃቸው በጅ ያሉ ነው በጎ እውነትም በግ ናቸው እኮ በግ። እኔ ግን በእውነት አንዳንዴ ያሳዝኑኛል። ማለት ጥሩ ነው ሰው ለሰው እንደዚህ ቲፖዞ ስትሆኝ ምናምን አሪፍ ነው፣ ምንም አይደለም። ግን ማንነትሽን ትተሽ የሰውን እንዲሁ ጊዜ መቤቴን እንደዛ ብታመልኳት ጥሩ ነበር። ጣዖት አረጓት እኮ አንደኛው ነው። ሳ ልስኩት ታያቸው እና እኔ ፍርዬ ተይዝም ብለሽ ተጫዋች ጌምሽን ትለኛልሽ። ቃል ኪዳል ምን አልኩኛውን ምን አልኩኝ እንዴ? ዝሆኔን ማቀጠቅጣታለሁ። ይቺ የዝቅተኛ ሰፈር ልጅ መጥተሽ ነው ተቀጥቅጠሽ ነው መቀጠቅጩ። ተረጋጊ በቃ፣ እጅሽ ላይ ነው ሰበብ የሚሆንብሽ። ማን ነው እሱ? ልጇ ናት እየመጣች ኮመንት የምጽፈው ሊሆን ይችላል። ስማን ቀይራ ይሆናሉ እኮ እራሳቸው፣ ኮ በነገራችን ላይ እኔን የሚሰድቡኝ ቲክቶከሮች ናቸው። ታውቂያለሽ? አንድ የኢትዮጵያ ሕዝብ አይሰድበኝም። ቲክቶከሮቹ ግን በፌክ አካውንት ይሰድቡኛል። ታውቂያለሽ? ቁጭ ብለው ልክ ነሽ። እግዚአብሔር በፊት እንደዛ ነበር የሚያረጉኝ። ሰው ሰብስቤባቸው ቁጭ ስለምን ቅጥቅጥ ነው የሚያረጉኝ፣ በቃ ቅጥቅጥ። እንዲህ በጣም ነው የሚቀኑት። ጌታ ስለእንትን ኮንትሮል ወደኋላ ደገፍ ብሎሻል ጃፒ ቁሙና ደንሱ አላለም። አንበሳ ታወርዳለ። ጃፒ ጃፒዬ፣ ምን ነው ወፌ ቆመች ልትለን ነው እንዴ? ቁሙ አላለም። ድሮ ስደተኞች አላለኝም። እኛ ኮ ህፃን ሆነን እንደዚህ በኪንደባገን የመጣ ነው ጀርመን ስንመጣ፣ እኛ ኮ በልጅነታችን ነው የመጣ ነው። ጃይዘወየ ልጅነት ኪንደባገን ስቲል ኬለር አለ ጃፒ። ኮሽኮ ኮ ብሎ ነው ያመጣን ኮ እኔ ተዚህ ሚሄ ድሮ ፊዚሻ ጃ ፊዚ አስቀምጦኝ እዛ ንትን ይዞ ይዜአይስ ምናምን ሲገዛለሽ ዚ ይለኛል ላንችሽን ይዞ አስፓልት ሲያሻግርሽ ምናምን። መቤቴ የኢትዮጵያ ህዝብ ባለበት ሁሉም የቲክቶክ ህዝብ እግዚአብሔር ይጠብቃችሁ። አንዳንድ ሰይጣኖች ውጪ። አይ ሰይጣን፣ የሰይጣን ቁራጭ። አይ ዝሆኔ፣ አንቺ በቁምሽ የሞትሽ አሮጊት አሁን ማ ቅጥቅጥ እኮ ነው ማድረጋት። ባገኘሁት አጋጣሚ አልቅጨት። ወይኔ ቶፕሽ ስታምር! እኔ እኮ እንደዚህ አይነት ልብስ በጣም ነው የምወደው፣ ቲሸርት። እኔ እራሴ ማለት ነው ያለ በጣም ነው የምወደው። የት ነው የገዛሽው እባክሽ? ይሄንን እንትን የገዛሁት አፕሮፖ ነው የገዛሁት። እንደ ዝሆን የልትቀደጅብኝ ነው እንጂ ትናንት የዝሆንን ልብስ አሳየውሽ እኮ ይዝንብሮ ቤተሰባ ኳይላሳይሽ አይታይሽም ይተሸበርኩ ይታይይታየ ስምንት መቶ የዘጭ እንደ ማንሽ ለምን ገዛው? አንድ የገዛሽው እኮ መስሎኝ ነበረ፣ ሁለት መቶ ብር። ያውም ደግሞ ቱታው ተሰቅሎ ቱታ። አንቺ ወራዳ፣ አንቺ ወራዳ። እንደዚህ የወረች ነች። እግዚአብሔር እኔ እኮ በጣም በዚህ ዘመን ጀርመን ሀገር ከላይ እስከ ምንም እኮ ያስደንቅም ልብስ ያስደንቅም ች ቀድመው ሊያሾን ዘጠኝ መቶ ሰው ነው የሰደባት። እኔ ቤት ዘጠኝ መቶ ሰው በቃ ሙሉጭ እያረጉ ንጋሾ እያሏታል። አዎ እሷ ናት ወስድ ነበር ያለችው ታዩ። አይደለም እኔ አንድ ቀን ሳምሪ ጋ ገብታ ስለሱ ማብራሪያ ያሰጥ ነበር። ሜይ ቢ ተወስዶ ይሆናል ወይስ በሱ ይሆናል ላይ የከሳችሁ ግን፣ ጀርመን አገር ዝም ብሎ አይታዘዝላችሁ። እኔ ግን ቤታ በራሷ የከሳች ነው የሚመስለኝ። ለምን በይ፣ ፊቷ ሁሉ ከስቷል፣ አንገቷ ሁሉ ከስቷል። በሰርጀሪ እኮ አይከሳም፣ ይከሳል። በሰርጀሪ በሰርጀሪ ካረገች አትከሳም። ይሄ ግን ናቹራል ነው መሰለኝ የከሳችው። ቤታ አንቺ፣ ይህና ተቂማሪ እዚህ ጀርመን የለም። ኦዛምቢክ ኦዛምቢክ ኦር ሴሚላር ዲያቤቲክ ሜድ ሄልፕ ዩ ሉዝ ዌት። እኔ እንግሊዝኛ አልችልም። ሚስተር ቢን አለች። በሱ ነው የተሳሁት። ጎበዝ ግን ውድ እኮ ነው። ውድ እኮ ነው። አንዱ ስንት ነው? ውድ በጣም ውድ ነው። እነዚህ እነ እንትና ኦፕራ ምናምን ስታውራ ሰማለሁ ብዙ ጊዜ ኦፕራን አወቅሻት አይደለም? ስታውራ ሰምቻለሁ። ብዙ ኢንተርቪው ላይ ይቻለ ጀርመን አለ ጀርመን ሰምቻ፣ በሰርጀሪ ይከሳል እዚህ አሜሪካ እያለ ነው ማንዴላ ጨጓራ ማለት ይቆረጠው ሰርጀሪ። ሌላ ምንድን ነው የሚያከሳው? ጨጓራሽን ለሁለት ይቆርጡልሻል። እኔ እንዲያውም አስቤ ነበር ጨጓሬን ድሮ ለመቆረጥ ስላት፣ ለሲስተር ስነግራት አበደች። ምን ሆነሽ ናዲ? ብዙ ሙድ አይደለም እያለች ነው አሜሪካ ነገር። ኦኬ እኔ ሰማሁት አንድ ሺህ ዶላር ነው ምናምን ነገር አንዴ ስትወስጂው። ኖ እኔ ቤታ ናቹራል ነው የከሳችሁ ምነው ይሄ አጥንቷ ከስቷል። ፊቷ ስለ ከሳ ናቹራል ነው መሰለኝ። ይሄ በአንዴ ጨክነሽ የምት አደለም ማሪ ሊሆን የሚችለው ከስታ ተከሳሽ በኋላ ስለሚወርቅ ጡትሽ ምናምን ሆድሽ ስለሚበላሽ፣ ይሄ ሜኮ በተደዳ ሊሆን ይችላል። ከስታ መክሳትማ እያየናት ነው የከሳችው፣ በባሌም ሆነ በቦሌ ግን እዚህ ሲሆን፣ አሁን አሁን እነሱ የሚሉት መድኃኒት ለመታዘዝ ዲያቤትስ መሆን አለብሽ። በአንድ ጊዜ መክፈል የለብሽም። እዚህ አገር ግን በአንዴ ነው የምትከፍዩ። እንደዚህ አይነት ነገሮች ጀርመን አለ። ግን ለስኳር በሽተኞች የሚሰጠው ስኳር ይዟት ነው ፍሬ። መርፌው ፊትም ያከሳል እኮ እንዲያውም ያው ያው ማለት ነው። ይሄ እንደዚህ ስትይ ማስመጠጥ። እስኪ ኦዛምቢክ ፌስ ይባላል ኦኬ። እና እሱ ኦዛምቢክ ነው። ፓውንድስ ትላለች። ሄቨን ኤክስፔንሲቭ ታማሙች እኮ ነው እቆመው። ጓደኛዬ ይፈራል። ቆይ ቆመች ነው በኋላ ፖስት በደምብ ስትከሳ እቆምላችኋለሁ። እንደ ቤታየቀጭ ነው እቆማለሁ ከፈለጋችሁክሊን ክራ ትላለች ስትከሳ እንደ ቤታ ትቆማለች። ተው ወዳጄ ጋር ታጣሉኝ። እናንተ ሰዎች ለምን ይሄ አጣላ? ጥሩ ነገር እኮ ስለሰው እኮ አድማይል አርገን የምናወራው ያለ መጥፎ ነገር አላወራንም።